አሰላም አለይኩም ወረህመቱላሂ ወበረካቱህ ውድ የቻናሌ ቤተሰቦች፣ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ኢድ እንዴት ነበር? እንደተሰለፋችሁ ቤተሰቦች ደህና ናችሁልኝ? እኔ ደህና ነኝ፣ አልሐምዱሊላህ። ሰሞኑም ትንሽ ጠፋህ ብያለሁ፣ ያው ጾም ምናምን የኢድ ፕሮግራም ምናምን ቢዘርጉን ስለነበረ ነው ማለት ነው። እና ዛሬ መጥቻለሁ። እንዴት ናችሁ? ላይክ የሰብስክራይብ በማድረግ በደምብ ጀምሮ ማለት ነው። እና ዛሬ ያው ምን ይችላችሁ የመጣሁት እና ፍቅር ፋፊ እና አብሬሽና ሩት ነው እና ስለ እነሱ ሁኔታ አንዴት ነው የሚባለው ነገር አብረን እናያለን ማለት ነው። እና በመጀመሪያው ያው ፍቅርና ፈአድ በስተ መጨረሻው ወደ ትዳር አለም ሊጋቡ እና ሊጋቡ ቃል ገብቷል። ፍቅር እና ካንቺ መለየት አልፈልግም ከአንተ ተልጅ መኖር አልፈልግም እና ከጎን እንድትሆን ፈልጋለሁ። ከአንተ መለየት አልፈልግም። ሌላ እንግዲህ ለፏፊቅ ገብታለች ማለት ነው እንድጋቡ። ያው አሙቃን ታይዘዋል ይመስለኛል እንደዚህ ነገር እና ስለ ፍቅርና ስለ ፈአድ ደስ ብሎኛል። እውነት ያርግላችሁ፣ አይለያችሁ፣ በፍቅር ያኖራችሁ ላለውኝ። ምክንያቱም የሰው ደስታ ሊያስደስተን ይገባልና። ስለ እነሱ ደስ ብሎኛል እውነት። ሁለት የሚዋደዱ ጥንዶች መለያያት የለባቸውም። ስለ ሌላ ጉዳዩ ያው የነሱ ነው። በእነሱ ህይወት ማንም አይገቡም። ሌላ ነገሩ እነሱ ይወስኑበታል ማለት ነው። እና አብረው ለመኖር ስለ ሀሳባችሁ ስለ ወሰናችሁ በውሳኔያችሁ ደስተኛ ነኝ። ያዝልቅላችሁ እውነት ያርጋችሁ እና ስለ ፍቅር እና ፈአድ ብዙ ማውራት የምችለው ነገር የለም። ምክንያቱም በጣም ስለሚዋደዱ በጣም ስለሚዋደዱ እና ስለሚከባበሩ አንድ ላይ መሆናቸው ደስ ለኛል። ቃና ፍቅርም ደግሞ ከዚህ በላይ ስሜቴን መደበቅ አልችልም። በጣም ለማፈቅር ይዳለች እና ስለ ፍቅርና ፈአድ ደስ ብሎን ያያዝልቅላችሁ ብያለሁ ወደ አብርሽና ሩታ ሲመጣ የናሱ ነገር ደግሞ እንዲሁ ምን ልበል ሊስ ለማሳቅ ለማዘንም ለማውራትም አስቸጋሪ ማይነት ነው ወይ እኔ እኮ መጀመሪያ ብዬ ነበረ ከምር ነው እርግጠኛ ነኝ ነጽ የምትባል ልጅ ከሄደች አንዷ ትመጣለች ማይቀር ነው ወይ ብዬ ነበረ ደግሞ መታት ይለጣጠፋለች ማለት ኮመንተሮቹ አትጻፉኝ፣ ምንትንም ምንም አትሉኝ፣ እኔ ተጎድቻለሁ ምናምን አገበንኛል። ሆ ቆይ አብርሃም አላበዛም፣ የእውነት አላበዘም። ግን ረበለው ከምር እንጃ እኔ በጣም ገርብ በጣም በጣም ነው የገረመኝ። ማለት ነው ማለት ልክ ነጽ ለመሄድ ስታስብ እርግጠኛ ነኝ ነገ አንዷ ትመጣለች ብዬ ነበረ። ደግሞ መጣችላችሁ። ሲቀጥል ከእሷ ጋር ራሱ ያለው ነገር እኔ እንዲሁም ቪዲዮችሁ ድምጻችሁን አላስገባም ብዬ ነው። እና እንጂ እንዴት እንደሚወድ በቃ በጣም ነው የምፈቅርሽ፣ በጣም ነው የምወድሽ እና አንቺ ለኒ ምናምን እንደዚህ በቃ አንንጃ፣ ማሽቀባ ጥግ መብረት ነው የምርን። በጣም ነው የገረመኝ እና ይሄ ልጅ ምንድን ነው? ደግሞ ሲቀጥል ሴቶችስ ቢሆኑ ምን ያክል ብትረክሱ ነው? ያኔ ከአንድ ሰው ሄዳችሁ ሄዳችሁ የምትለጣጠፉት አልገባኝም። ለብርም እኮ ቢሆን ያኔ ልኬታ አለው ማለት እርግጠኛ ነኝ ጥቅም ፈልጋችሁ እንደምትቀራረቡ ማለት ነው። ቢሆንም ግን ይህን ያክል ራስን ዝቅ ማድረግ ማርከስ፣ መርከስ አስፈላጊ ነው ብዬ አላስብም። ራስ ሴቶች ቢያንስ ክብራችሁን ጠብቁ ማለት በአንድ ሴት ስም ሲጠፋ ሁሉም ሴቶች እንደዛ ናቸው እየተባለ ሲወራ ደግሞ እኛም ሴቶች ከመሆናችን አንጻር ያው የእኛ ስምም በዛ እንድመደብ ሴቶች በሚል ስም አንፈልግምና እስከ ወደ አብረሽ እየመጣችው እንተጎታ ተጎድቻለው እንዳትጻፉልኝ ምናምን ደግሞ ማለት ነው ይሄ ሐኪም ቤታችሁ እርግጠኛ ነኝ ተከራይታችሁ ነው ለዩቱባቸው አይደል? ማለቴ ይሄ እርግጠኛ ነኝ ማንኛውም ታማሚ ሄዶ የምታከም ሐኪም ቤት አይደለም፣ ወይንስ እኔ ብቻ ነው እንደዚህ የታየኝ? ኧረ ፋሚሎችም እንድታስረዱኝ እንፈልጋለሁ። ማለት ሁሉም ሄዶ ሄዶ እዛ ላጥልና ምን ሆንሽ ነው? ለምን እንደዚህ ሆንሽ? ይላል ዶክተሩ እራሱ ማለት ነው። በጣም ስለገረመኝ ነው ከምር። እንዴ ሐኪም ቤት በዚህ እንዳይረብያቸው ስራ ላይ ስለሆንኩ ነው ሐኪም ቤቱ ማለት ነው። እንዴት ነው ነገሩ? ሁሉም ሲታመሙ እዚ ዩቱብ ስ እዛ በአብረሽ ዙሪያ የሚሳተፉት ሙሉ በሙሉ ከሃ እስከፋ በቃ ሄዶ ነው እዛ ነው የሚመራመሩት። ሄዶ እዛ ለጥ ይላሉ። ምን ሆነች ነው ለምን እንደዚህ ትጎጃለሽ የራስሽን እንደዚህ ምናምን እያለ ሰውየው በቀ ዶክተር ነኝ ብሎ ማለት ነው አረ በለው እና ያው እንግዲህ አብርሽ ኢትዮጵያን አንደኛ ያስጠራት ነበር የሆነ ውድድር ብኖር ውድድር ብኖር ኢትዮጵያን አንደኛ ያስጠራት ነበር እንግዲህ አብርሽ ምን ነው ሲበዛ እኮ ማርም አይጣፍጥም የሰው ልጅ ህይወት እንደዚህ መጫወት ጥሩ አይደለም በተለይ ሴት ልጅ ህይወት መጫወት ጥሩ አይደለም እና ሴቶችስ እንዴት ነው? ከየት ነው የሚመጡት? ይሄ ደግሞ የቆየ የቆየ እኮ ነው። ይዞ ይዞ እየመጡ ያሉ ትላንትና ገና ያኔ እንንጃ እንዶ አላወራም። ብቻ ግን አብርሽ ገና እያለ ምናምን ነገር እንዴ፣ እኛ ምናቆቆ ከፍቅር ብቻ ነበረ። ይሄ ከውስጥ ውስጥ የሚመጡ ሴቶች መቼ ነው ከመቼ ተገናኝቶ ነው? የፍቅር አገላለጻቸው አብሮ የሚበሉት እያሰ የሚያሳልፉት ቦታዎቹ ምናምን ቢስምላ፣ ኧረ አብርሽታው። አይ እርግጠኛ ነኝ ነገ ሌላ ትመጣለች። በቃ በዚህ ሁኔታ አሁንም እርግጠኛ አሁንም አስረግጬ ልንጋራችሁ፣ በዚህ ሁኔታ የሆነች አንዷ አሁንም ትመጣለች። እቺማ ከየት እንደመጣች ራሱን ያላውቃትም፣ ከየት እንደወጣችም አይቸትም አላውቅ። የሚገርም ታሪክ ማለት ነውና እና ብቻ ብቻ ሴቶች አብርሽ አብርሽ እያሉ እንግዲህ ሩታ ቻይበት። የሩታና የአብርሽ ትዳር ቢዝነስ መሰብሰቢያ ሆኖ ቀራ። በጣም ያሳዝናል፣ የምር ያሳዝናል። ያው የተሰማኝን ነው የሚያወራ። እኔ ምን መድረግ አልችልም፣ እና የተሰማኝን ነው የሚያወራ። ትዳር እንደዚህ ቢዝነስ መሸቀያ ሲሆን በጣም ያኔ ይደብራል፣ ያስጠላል ጭምር ማለት ነው። አን አብርሽ አረጉድ አረጉድ ወንቴ ድራማ አካ ያልቅም ነገ አሁንም ሩታ በቃ ከላስ አሁን ሩታ ጠቅላ እንደምትጥለው እርግጠኛ ነኝን ልበል አልል ግን አልልም ዛሬ በይዘ ወይ ወይ ጠፍቻለሁ ግን ያው በቃ አይቼ ማለፍ ስላደበረኝ ነው መጦት አይቼ ማለፍ አልቻልኩም እንንሄ ነገር አይቶ እንዴት ይታለፍልኮ ጋይስ አጃይብ ኮኖ የምር